ቤተሰብ እንኳን ደስ አላቸው። እንግዲህ ትናንትና በተለቀቀው የሃይን የሃይኔ ብትሁላችንም ትናንትና ልቤ የሚነካ ነበረ። ዛሬ ደግሞ የሃኒ አባት ነቅተው ልጃቸውን ነቅፍ አርገዋል ማለት ነው። ማነው ይሄ ድራማ እንደኔ ልቤን የነካው እና ልቤን ስብር ያደርገው? ምንም ድራማ ቢሆን ምንም እንትን ቢሆን በጣም ያሳዝናል። ከምንም በላይ ማለት ነው። ይህን ያክል የሰው ጭካኔ፣ ይህን ያክል የሰው ሩህ በገንዘብ ስትቀየር፣ ዝሬ ድራማ ላይ በጣም በጣም ልብ የሚነካ እና በጣም የሚያሳዝን ነበረ። ሀንዬም ትናንትና በእንደዛ አይነት መልኩ አባቷ በመታመሙ የሰው ክጀላ እሰው ፊት እንደዛ በማድረጓ በጣም ልቤን የነካችኝ እና በጣም ያሳዘነች የምር ነው አስለቅሶኛል። የምር እኔ በዚህ በድራማ በጣም ትናንትና ራሱ ለማየት ራሱ ራሴን ለመቆጣጠር እስከምትደርስ ድረስ ነው የደረስኩ ማለት ነው ዛሬ ደግሞ ይሄን የአባት ነክተው ለያቸው ነቅፍ አድርገው ማለት ነው በምንም በላይ ደስ ይላል አሰላሙ አለይኩም ወራህመቱላሂ ወበረካቱ ወዲና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ ደና ናችሁ ሆይ እኔ ያለው አልহামዱሊላህ ሁላችሁንም ሰላም በያለሁ ሆይ ሰላማችሁ ዝክ ተረፈፊ በላይ ለዚህ ቻናል አዲስ ሆናችሁ ሼር ሰብስክራይብ አበረታት አበረታቶኝ ቻል ሰብስክራብ ያረጋችሁ ከልብ ይቀልብ ከልባ አመሰግናለሁ። ሀዋይ ወክዬ እያልኩ ዛሬ ደሞ ለየት ባለ በአዲስ ቪዲዮ መጥቻላችሁ። ሀሎሂ ማለት ነው እንግዲህ የሀኒዬ ድራማ ሁላችንም ትናንትና በተለቀቀው ልባችንን ያኔማውና ልብ በጣም የሚያሳዝን ታሪክ ነበረ። እንግዲህ አንዳንዴ ትርቃለች እንጂ የማያልፍና የማይነጋ ለሊት የለም። ሀይንዬ ይችቀን ታልፍላት እና ይችቀን አልፋ ለሷ አዲስ ታውቀው ይመጣላት እና ሁሉንም ነገር ታውቃለች ማለት ነው። ከምንም በላይ ማለት ነው። የምር ተልም ከምንም በላይ ነው። ልቤን ያደማችሁ እና እንትን ያለችው ትናንትና ማለት ነው። እንግዲህ አንዳንዴ ገንዘ የሰውን ህይወት በገንዘብ ትንቀይራት በጣም ያሳዝናል። እንግዲህ ዶክተር ተብዬው እንግዲህ የሃኒን አባት በገንዘብ ትቀይርባት በጣም ያሳዝናል። ምክንያቱም አግባብም አይደለም። ምንም ድራማም ቢሆን ተዚያ ተዲራማ የሆነ ነገር ትማራላችሁ ይሆን ነገር ታያላችሁ። ግን ለገንዘብ ብሎ ይሄን ያክል የሰው ሩህ በመቀየር የሰው ሩህ እስከሚጠፋ ድረስ ማድረግ ይህ አግባብም አይደለም። የትም የሚሰማ አይደለም። የትም የሆነ ነገር አይደለም። በጣም ያሳዝናል። ምንም ብትሆን ያቸው ላባችን ያቸው እንትናችን ሀቃችን ሀቅናት ማለት ነው። የቱን ቦታ ብትሆን አትጥለንም። አንዬ ዛሬ አንገቷን ብትደፋ፣ ነገ ደግሞ ቀጥ ትላለች። ነገ ደስታዋ ይመለስ ና ሁላችሁም ታፍሮበታላችሁ። ሁላችሁም አይንዬ የነበረችበት ታሪክ ትመልሳላችሁ። የሰው ልጅ የዘራውን ነው የሚያጭደው፣ እና ሁሉም ስራው ነው የሚያወጣው። አንዬ ይችን ቀን ታልፋለች። ላንቺም ሌላ ቀን ትመጣለች። ታዘነ ወደ ደስታ ይቀየራል። እናንተናም እንግዲህ አቶ እርግቧዬ እየሳቀች ነበረ። ሀንዬ እንደዛ ሆና እየከፋት እንደዛ ሆና አንገቷ ድፍት ብሎ፣ እባክሽ አባቴ ታሞብኛል።

ልብሽ የተሰበረው ላንቺ የሌለ ታሪክ ይሆንሻል። ፋዘርሽ ደግሞ ምንም አይሆንም። ግን በእንደዚ አይነት ጭካኔ በእንደዚ አይነት የሰው ሩህ ለማጥፋት በገንዘብ እንትን ማለት ይሄ ነው። እንዴታዲያ ስራ ይሄኮ ስራ ማለት እኮ በጣም ትልቅ አላፊነት ነው። አላፋጫ ይንም የሰው ሩህ ቀርታ መረንጫ ምን ብዬ እንደምናገር አላውቅም። ይሄ ድራማ ማለት ነው በጣም ብዙ ነገሮች የሚያስተምሩና ብዙ ልዱ ነገሮች ትምህርት የሚያስተምሩ ናቸው። ይሄም አግባብ ማሄድን በወንበር ላይ ተቀምጦ እስኪ ብርቶ ይዞ እየሰውረው አሁን ወጣች አልወጣች እየተባለ በገንዘብ ይቀየር። ይሄ ታዲያ በየትኛው አለም ነው? በየትኛው ዶክተር ነው እንደዚህ የሚያደርገውስ ሊሆንስ የሚችለው አያም

ሁሉም የራሱን ያገኘዋል። ሁሉም የራሱን ስራ እና የራሱን ማንነት ያገኘዋል። እኔ እንጃ፣ እኔ ይሄን ድራማ በጣም ነው ልቤ ላይ ነከኝ፣ በጣም ነው እያስለቀሰኝ ያለው ማለት ነው። ድራማን ቢሆን ግን የሆነ ልብ የሚነካ አለ። ለካስ ገንዘብ ተለላችሁ፣ ምንም ተለላችሁ፣ ሁሉ ጊዜም ወዲያጭ ናቸው። በእንደዚያ አይነት መልኩ ጭካኝነት፣ በእንደዚያ አይነት መልኩ አማሪነት እርግቧ እንግዲህ

ትራይማለች ማለች እንጂ አትቀጥም። እውነት እውነት ናት። የትም ብትል የትም እውነት ነገር እውነት ናት ትወጣለች። ግን ያ ሰው ግን አፍሮበት ይቅርታ ቢል እያወቁ እንትን እያለው ይቅርታ ቢል እራሱ ያንን ሰው ቁስል ሊያበስለት ና ሊሸፍንለት አይችልም። አንዬ ግን ትናንትና እግሯ ላይ ወርቃ ባክሽ አባቴን ብላ እንደዛ ብ እየለመነች ባክሽ

ብታስተናግድያት ጥሩን ግን እንደዛ አርጋ አያ ቀደሽን በ ግፍትራ አርጋ ትትወረውራት እኔ እንጃ የእሷ ልብ ስብር እንዲያለ የኔም ልብ ስብር እንዲያለ ነጠን ያልኩት ማለት ነው በጣም ከባድ ነው ሀናዬ አንዳንዴ ፈተናዎች ፈጣሪ የሚወደውን ሰው ይፈትናል ፈጣሪ የሚወደውን ሰው ፈተናው ያበዛበታል ግን መጨረሻው ወርቅ የሆነለት መጨረሻው ያምርለታል ግን እነ እርግብ ተብዬዋ ደግሞ ነገጧት የሷን ቦታ እንደምትይዟት እንጠራጠር። ምክንያቱም ሁሉም ስራው ነው የሚያወጣው ማለት ነው። ባንችል እንኳን ያን ሰው እራሱ ግን ባንችል ግን በመልካም ነገር በጥሩ ነገር ተጎኑ ብንሆን የበለጠ ሄደ ይሰጣል ግን እንደማይረባ ነገር ልቡን እያደመን እንደዛ እኔ የሀና ድራማ በጣም ነው ልቤን ከምንም በላይ እየነካይ ማለት ነው። ከምንም በላይ ከምንም በላይ ከባድ ነው። የትኛው እንዴት እንዴት አድርጎ እንደዚህ አይነት ዶክተር ነው? ምን አይነት ዶክተር ነው? የሰው ሩህ እየጠፋች እንደዛ የሆነ የሰውን ሩህ በገንዘብ የሚቀየር እንዴት ገንዘብ የሰው ሩህ በገንዘብ ትቀየራለች? እንዴት ብሎ እንዴት ስንቀይረው ብሎ እንዴት ቢያስገድሉት ራሱ ቢደፉት እራሱ? በሀቀኛ መንገድ በራሱ መንገድ ራሱ ዘው ልፍት እያረጉታል አይነት እንዴት የሰው ሩህ በገንዘብ ትቀየራለች? ምን አይነት ነገር ነው? ምን አይነት ጭካኝ፣ ምን አይነት አረመኝነት ነው ያለ ነው። እኔ እንጃ፣ በጣም ከባድ ነው። የምሬ ነው የምላችሁ፣ በጣም ከምንም በላይ ከባድ ነው። ሀኒዬ ነገ ደስታዋ ተመልሶ አይተናት፣ የዛን ጊዜ ምን እንደምላቸው አላውቅም። የሀኒዬ ደስታ መመለስ ገቡበት እንጠብቃለን። ሁላችንም እንደሚመለስ ደግሞ አይቀርም። እውነት እውነት ናት። እውነት የትም የትም ቦታ ታሰቃየናለች እንጂ መጥፎ ቦታ ፈጥረን እንግዲህ መጨረሻ ላይ ብርሃን ይሆንንና ተጨለማ ወደ ብርሃን የሚመጣው ነገር አለ እና ሀንዬ ጌሌ ቆንጆ አይዞሽ፣ ፈጣሪ ታጎንሽ የሆነ እንላለን ግን የሰውን ልጅ የሰውን ነፍስ የሰውን ማንነት በገንዘብ መቀየር ይሄ በጣም በየትም ተሰምቶ በየትም ተደርጎ የማይታወቅ ታሪክና የማይታወቅ ነገር ነው ማለት ነው። እና ሀባይ ውጭዬ ይህን ይመስላል ማለት ነው። ከንዬ ዛሬ ፋዘረዋ አባቷ ተነስቶ እንደዛ አርጎ ልጃቸውን እቅፍ አርጎ በማየታቸው በጣም ነው ሁላችንም ደስ ያለው። እንግዲህ ዛሬ ሁላችንም በውቁት እንጠብቃለን፣ ዛሬ ማታ ይመጡልናል። ይህን ጌ ደስታ ተቀይሮንን እንደምናይ ሁላችንን በቁ እንጠብቃለን ማለት ነው። ሀባይ ቦትዬ ይህን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ ሰላም ሁኑልን። ሰላም በሀገራችን እያልኩኝ በሌላ ቪዲዮ ውስጥ የምንገናኝ መልካም ምሽት ይሁንላችሁ። ሰብስክራይብ ያደርጋችሁ አበረታትኝ። ወሰላሙ አሌይኩም ወረሕመቱላሂ ወበረካቱ። ባይ ባይ። ሀይባይ ቦትዬ መልካም ምሽት፣ መልካም ቆይ። ባይ ባይ።